ማለት ነው ትርጉሙ። ብዙ ያልተለመደ ጁለይቢብ ነው ስሙ። ስለ እናት አባቱ፣ ስለ ዘር ሃረጎ ምንም አይታወቅ። የማንነት ውጉ ጁለይቢብ፣ ድንክዬ አጭር፣ ብቻ አይደለም እንደሱ አስቀያሚ በዓለም ላይ የለም። በጃልያ ዘመን በዘርና ጎሳ በሚያመልኮ መሃል ቦታ ያለው ደጋፊ ጓደኛ ተከላካይ የለው የጁለይቢብ አይነት ምንጩ አይታወቅ ሰው በዚህ ላይ ጓደሎ ክንዲያህል ቁመቱ፣ በመልክ አልታደለ አስቀያሚ ፊቱ። ባአቅላይና በዳይ ማኅበረሰብ መሃል ምን ይሆን የሶታ እንዴት ዘልቀዋል? ግራ ቀኙን አየ፣ ከልቦ አስተዋለ ፍጥሩን የማይነቅ የእስላም ዲናለ በዘር በጎሳ ፈርጅ በመልክ የማይመዝነ እስላም እንዳለለት ልቦናው በማመን ሩኅሩኅና አዛኙ ነቢዩን እተጠካ በአንድ አይን የሚያየውን እስላምን ፍለጋ ስለመፈጠሩም ሰው ግድባ ይለው ብላ ጠጣ የሚል አስተዋሽ ባይኖረው በውስብስብ ችግር ችክር በውጋ ተጠምደው ለእያንዳንዱ ጉዳይ ዘዴ መላስሹ አውጥተረው አውርደው በጭንቀት ላይ ሆነው ረፍታተው እንኳን ነቢዩ አይረሰትም፣ ጁለይቢብ ሚስኪኑን። የአላህ መልእክተኛ ከአንድ አንሷር ቤት ሄደው ልጅህን ለትዳር ፈልግ ያለው ብለው ሰውዬው፣ በደስታ ማሻ አላህ አለ። ልቡ በፍሳሐ ውስጦ እየዘለለ ምን አስደሳች ዜና ይዘውን ላይ መቶ እያለ ይዘው ጠፍቶት መላክቶ ደስታን ወሰን ሲያጣ ሲፈነድግ ሲያዩ ለእኔ ግን አይደለም ስላሉት ነቢዩ በቀዘቀዘ ድምፅ ለማን ነው አላቸው። ለጁለይቢብም ነበር የነቢ መልሳቸው። ሰውየው ደንግጦ ከነቢዩ ርቆ ከሚስቴ ልማከር አለ ተሸማቆ። ወደ ሚስቱ ሄደ፣ የአላ መልእክተኛ ልጅሽን ለትዳር ለመጠየቅ ሲሉ መጥተዋል ወደኛ ትልቅ የምስራች፣ ደስ የሚሰኝ ዜና፣ ከዚህ የበለጠ ምን ትላለና? እያለች ደስታዋን ገና ሳታጣጥም፣ የጠየቁን እኮ ለሳቸው አይደለም ለጁለይቢብ ድንኩ መሆኑን ሲነግራት፣ በአላህ ስማለች እንደማትድራት ንድቷ ንዴቷ ፊቷ ላይ በግልጽ እየታየ መልሱን ለማሳወቅ አንሷሮ ሰውዬ ወደ ነብዩ ዘንድ መራመድ ሲጀምር ልጅቷ ጠየቀች፣ ለማልዳር ነበር ነቢዩ የጠየቁን ለጁለይቢብ ሲሆን እኛም ቢህ ብለና ሊህ እንደማይሆን መልሱም እልነግራቸው ወስነናለኛ ቅር አይላቸው ያለ መልእክተኛ ስትል እናቴቱ ልጅቱ አዘነች፣ ትንሽ ተረበሸች፣ አሰበች መዘነች። ተዋ አታክሰሩኝ፣ ወደ እሳቸው ላኩኝ ቃላቸውን ላክብር እኔ ዝግጁ ነኝ አለች። የእስላም መልእክት ኢማን ያደረባት አላህ የመረጣት ተኳ የሞላባት ልጅቱም አላህዛብ አንድ አንቀጽ አንብባ ለአባት ለናቷ ገልጻ በሚገባ የነብዩን ትዕዛዝ ከመፈጸም በላይ ምን ምንዳ ይገኛል? እንዴት ያለ ሲሳይ! እሳቸው ያልኝም ቀበለዋለሁ ከልቤ በተግባር ተረጉመዋለው ብላ መልስ ሰተች ለታላቁ ነብይ። ጌታዬ ጥሩን ለሷ አድርግላት፣ መንገዱን አቅናላት፣ ሕይወትን አግራላት ብለውዶ አድርገው መረቀዋት። ሄዶ ከጁለይቢብ ጋራ በትምረት ተዋህዶ በአላህ ፍራቻ የተፋቀሩ በነቢዩ እርዳታ በደስታ ኖሩ። ከሙሽሪኮች ጋር ጦርነት ተከፍቶ ጁለይቢብ ለጅሃድ ራሱን አዘጋጅቶ ዘመተ ሊዋጋ ሚስቱን ተጽናብጦ ለአይን ተሰወረ ውጊያ መሃል ገብቶ ሙስሊም ድል አድርጎ ሲጀመር ቆጠራ ሶሃቦች ሲገልጹ በተራ በተራ ማን ማን እንደ ሞተ፣ ማን እንደ ቆሰለ፣ ወይ የደረሰበት ያልታወቀ ካለ ሁሉም ጓደኛውን ዘመዱን ያስባል። እገሌ እገሌ ሞትኋል ቆስሏል፣ ይላል። ጁለይቢብ ምስኪኑን ማንም አላሰበው ላፍታ፣ ግን ያረሳው የነቢ ልብ ነው። እስቲ ፈልጉልኝ የታለ ጁለይቢብ አዘዙ፣ ነቢዩ ተጨንቀው በማሰብ

ከልብ በመነች ሐዘን በመንሰብሰብ ደገሙን የከሱ እሱም ከኔው ነው እያሉ በሐዘን ረሕመት ለመነው። እንዲቀበራት ዘው ተቆፍሮ ጉድጓድ ያለጥበት ቀበሮት፣ ከበሩት ነበረና ሸሂድ መዲናዊት ሚስቱ ከቶ የለላታቸ፣ ተቅዋ የተሞላች የአላ ፍራቻ ለእስላም ድንጽናት የነበራት ኢማን ሲያስጠራት ይኖራል። እስከ ዛሬ ሰሜን ምን በልኩ ቢገፋ ባይታወግ ዝሮ እምነቱ ያኮረዋል የላቀ ምግባሩ ሀብትና ዝርያ ያማረ ቁመና ያለ አላህ ፍራቻ ሁሉም ነገር መና። ላላህ ያለው ፍቅር ሀቅን የማወቀ ከሀብታም ዘር መፈጠር መልክን አይጠይቅ። ኢስላም የሁሉም ነው ለተቀላቀለው ይሄኛው ድሃ ነው በነገድ አይለየው። የሰው ትልቅነት አይለይም ክብደቱ ወይ መልኩ ማማር ለግላከ ቁመቶ መለኪያ ሚዛኑ ዲኑ ነው እምነቱ፣ መለኪያ ሚዛኑ ዲኑ ነው እምነቶ፣ አካል በጎደለ ዘሩ ባልታወቀ፣ በሰው ቦታ ያጣ በሰው የተናቀ አላህ ፍቅሩን አይቶ ሲያከብረው የሚያሳይ የጁለይቢብና የሚስቱ የኢማን መንፈስ ይደርበኛም ላይ